በስምአብ ወወልድ ወመንፈስ ቅዱስ አህዱ አምላክ የተወደዳችሁና የተከበራችሁ ተመልካቾቻችን በቅድሚያ የአክብሮት ሰላምታችንን እናቀርባለን። ወደ እናንተ ልዩ መርሃ ግብር ይዘን ቀርበናል። ይህ መርሃ ግብራችን በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ዙሪያ ነው። እንደሚታወቀው የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ቀደም ሲል ለበርካታ ዘመን በማስተማር በጣም የታወቀ የቤተ ክርስቲያናችን ታላቅ ትምህርት ቤት ነው። በአሁኑ ጊዜ ደግሞ በድግሪ መርሃ ግብር እንዲያስመርቅ ከቅዱስ ሲኖዶስ እውቅና የተሰጠው መንፈሳዊ ኮሌጅ ነው። ይህንኑ ተከትሎ ባሳለፍ ነው ጥቅምት 29 ቀን 2018 ዓመተ ምሕረት ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ሥራ አስኪያጅ፣ የደቡብ ምዕራብና የሸገር አህጉረ ስብከት የምስካየ ኅዙናን መድኃኔዓለም ገዳም ሊቀ ጳጳስ እንደዚሁም ብፁዓን አበው ሊቃነ ጳጳሳት በተገኙበት በተለይ በትምህርት ቤቱ በአንደኛ ደረጃነት ለሚያስተምረው የማስፋፊያ ትምህርት ተጨማሪ ግንባታን ገንብቶ ያስመረቀበት ወቅት ነው። እንግዲህ ይህንን መርሃ ግብር ዝግጅታችን የተከታተለው ስለሆነ እስከ መጨረሻው ድረስ የምናስቃኛቸው ይሆናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁ ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። እንግዲህ ኮሌጅ የተመሰረተ በሰላሳ ስድስቱ ዓመተ ምሕረት ነው። እዚህ ኃይለስላሴ መሬቱ የወይዘሮ ስሂን ስሂን የንጉሥ ሚካኤል ልጅ እናት ናቸው። ይህንን መሬት ለዛ አካባቢ ሰጥተው አጼ ኃይለስላሴ በስደት ሲመለሱ ይህን ትምህርት ቤት ሕዝባቸውን እንዲያገለግሉ አምልኮትን እንዲፈጽሙ ብለው ነው ይህን ኮሌጅ ትምህርት ቤቱን ያቋቋሙት። ይህ አካባቢው ያን ጊዜ እንደሚነግሩን አንዳንድ የታሪክ አዋቂዎች ምንም የሰው ድምፅ የማይሰማበት ጫካ ነበረ። አውሬ ብቻ ነበር እንጂ የሚታይበት ሰውም ሲንቀሳቀስ አይታይበትም ነበር። ያም ሆነ ይህ ትምህርት ደግሞ ገለል ያለ ቦታ፣ የሰው ድምፅ የማይሰማበት ያስፈልገዋል እና ትምህርትን ብቻ አለመከታተል ሲባል ነው። ብዙ ላይ የመቶ አምጥቶ የተከሉት ወይዘሮ ሲህን ቦታውን ይዘውት እሳቸው የፈሩት ፎቅ አሁንም አለ። አጼ ኃይለ ሥላሴ ጋ ብቻ ተይዬ መነን ጋር የፈጸሙበት ይሄ ፎቁ ታሪኩ ያስረዳናል። አሁንም አለ። አዎ አለ። ለታሪክ እንግዲህ አሁን ይህን ትምህርት ቤት የሰራ ነው ይህን በጣም ትምህርት ቤቱ ሊዘጉብን የትምህርት ቤት ይዘጋ እንትኑን ያልጠበቀ ነው፣ ወይም ለኮንትራት እንስጠው የሚልም መንጭቶ ነበረ። አይ በጊዜያችን በእውነት ለኮንትራት ማንሰብም ስማችንም ይጠፋል። እኛው የምንሰራውን እንደምንም ብለን ታግረን ነው አሁን በክረምቱ አሁን ነው የጀመርናት። አሁን ጀምረን መንግስት ይሄ ሰዋስወ ብርሃን አንደኛ ደረጃ ትምህርት ቤት ተዘግቷል ብሎ እኔ ገና በጥር ጀምረን ይሰራ እያልን ነበር። መንግስትን ማስጠንቀቂያ ሰጥቶ ነበር እንደው አዋጅ ተተናገረ በኋላ ነው። በእውነቱ እኛ ለካ እዚህ ደርሰናል እንዲህ እያልን ትንሽ ጊዜ ተሰርተን ተነስተን ነው። እችን ትምህርት ቤት በዚህ መልክ በዚህ መልክ ስሩ ብሎ መመሪያ ሰጥቶ ነበረና ያን መመሪያ ተቀብለን እችን ትምህርት ቤት የሰራናት መንግስትም፣ መቶ አይቶ መልካም ነው አሰራሩ ብሎ አጽድቆልን ሂደዋል አሁን በቅርብ በእውነት ይህንን የሰሩት እነዚህ ልጆች ናቸው። እነዚህ ልጆች በትንሽ ጊዜ ውስጥ ተነስተው በትንሽ ጊዜ ውስጥ ነው ይህን ትምህርት ቤት ዝን ላይ እያደረሱልንና እነሱንም እንድትመርቁልን ነው። እግዚአብሔር ስጥልን። እንግዲህ ብፁዕ አባታችን ጠቅላይ ሥራ አስኪያጅ ኮሌጁ ዘርፈ ብዙ ችግር ያለበት ነው። በበጀት እንደ የበጀት ማነቆም አለበት። በበጀትም ብዙ ጊዜ አይደገፍም። ቅድስት ሥላሴ ኮሌጅና ከሰዓት ብርሃን ሰው ነበር፣ እንደው በበጀት እየተደገፈ የኖረው ሁላችሁም ታውቁታላችሁ። አባታችን ሁሉን ነገር ታሪኩን ስለ ቦታው በተመለከተ ጥሩ አድርጎ አብራርቶ ሟልቶ ነው የተናገሩት። ያው እንዳሉት ያው ታላቅና አንጋፋ የሆነ ትምህርት ቤት ነው። ይህ ትምህርት ቤት ታሪካዊ የሆነ ትምህርት ቤት ነው። በዚህ ተገኝተን ዛሬ ይህንን የተሰራውን ማየታችን በጣም እጅግ ደስ ብሎናል። እንግዲህ ያው እዚህ በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ስራና ልማት ብቻ ሳይሆን የሰው ልጅ ነው የሚለማበት የሰው ልጅ የሚቀረጽበት ለቤተ ክርስቲያን ለአገልግሎት የሚዘጋጁበት ነው። ትልቁ ልማት ማለት ትልቁ ልማት እዚህ የሚለማው የሰው ልማት ለቤተ ክርስቲያን ተተኪ የሚፈጠርበት የሚለማበት ነው። ዋናው ትልቁ። ሁለተኛው ደግሞ ይሄው ዛሬ እንደሰራችሁት አይነት መንፈሳዊ ትምህርት እንደሚሰጥበት ደግሞ ዘመናዊ ትምህርት በጎን ለጎን የሚሰጥበት ትምህርት ነው። የሰራችሁት ቀላል ስራ አይደለም። በአጭር ጊዜ ተነስታችሁ በአጭር ጊዜ መጨረሳችሁ ትልቅ ነገር ነው። ሙከራው ጥሩ ነው። ቀላል ነገር አይደለም እና ያው የበለጠውን ደግሞ እኛ የምንጠብቀው ደግሞ ከዚህ በበለጠ ትልቅ ፎቅ ተሰርቶ ብናይ በጣም እንደሰት ነበረ። ብዙ ነው አይደለም። ብዙ አልሄዳችም ግን፣ ጥሩ ነው ይሄ የራሱ መሰረቱ ቀላል ነገር አይደለም። ስለዚህ ጥሩ ነው፣ መጠንከር ነው ያው እንግዲህ በጀት ነው ያሉት ብፁዕ አቡነ ሕዝቅኤል። በጀት እንግዲህ ያው ቅዱስ ሲኖዶስ ነው የሚፈቅደው፣ ስራ አስጋጁ አይደለም። ቅዱስ ሲኖዶስ ሲፈቅድ ያው ስራ አስጋጁ ደግሞ ይልካል ማለት ነው። እና ስለዚህ በተቻለ መጠን ግን ያው ትኩረት መስጠቱ አስፈላጊ ነው። ቦታ ትልቁ ቦታ ከሁሉም ከሁሉም ኮሌጆች ዋናው ትልቅ መሰረታዊ የሆነ ትምህርት የሚሰጥ የሚያስተምር ይሄኛው ነው። ጥሩ ነው እና ብፁዕ አባታችን ደግሞ ያው ታላቅ አባታችን ናቸው፣ ሁሉ ነገር የሚያውቁ ናቸው እና ስለዚህ በሰላም በፍቅር ሆናችው መሰረቱ ዋና ለቤተክርስቲያን ይሄ ነው፣ ትምህርት ቤት ነው። ትምህርት ቤት ካለች ቤተክርስቲያን ትኖራለች፣ ትቀጥላለች አገልጋይ ታፈራለች እና አገልጋይ ካለ ቤተ ክርስቲያን ትኖራለች። አገልጋይ ከሌለ ደግሞ ቤተ ክርስቲያን ሊኖር አይችልም። እና የተሰራው ስራ ጥሩ ነው እና ብፁዕ አባታችን ሊቀህሮያን ሰርጸን፣ ሌሎቻችሁም እንደዚሁ ደክማችሁ የሰራችሁት ይህንን ቤት ደክማችሁ የሰራችሁት ልጆቻችን ሰራተኞች ሁላችሁ እግዚአብሔር ጠብቃችሁ፣ እግዚአብሔር አክብራችሁ፣ በጣም እጅግ ግን አመሰግናችኋለን። ላይ ስራ አስኪያጅ ጀምሮ የኮሌጁን ሊቀ ጳጳስ ጨምሮ ስድስት ሊቃነ ጳጳሳት በዚህ የምርቃት ስነ ስርዓት ላይ ተገኝተውልናል። ሌሎችም የጠራናቸው የክብር እንግዶች ተገኝተዋል። የደስታችን ተካፋይ የሆኑ ማለት ነው። እኛ አሁን ዛሬ ትልቅ ህንፃ ሰርተን ስላስመረቅንን አይደለም፣ ደስታችን ዓላማችን ትውልድ የመቅረጽ፣ ትውልድ የማትረፍ። ይሄ ኮሌጅ ከጥንትም ጀምሮ ቅድም የኮሌጁ ብፁ ሊቀ ጳጳሱ እንደተናገሩት በ1936 ዓ ም የተመሰረተው ይሄ መንፈሳዊ ኮሌጅ ታሪካዊ ነው፣ አንጋፋ ነው፣ እድሜ ጠገብ ነው። የቤተ ክርስቲያን ሊቃነ ጳጳሳት 50 100% ባይሆንም እንኳን 80% ከዚህ ዋና ኮሌጅ ያልተገኙ ሊቃነ ጳጳሳት የሉም ማለት ይቻላል። ሌላው በሀገር ውስጥም በሀገር ውጭም ያሉ እውቅ የቤተ ክርስቲያን ሊቃውንት የዚሁ ኮሌጅ ፍሬዎች ናቸው። ኮሌጁን በመምራት ወይም በመምህርነት ወይም በደቀ መዝሙርነት ይህንን መንፈሳዊ ኮሌጅ በእግሩ ያልረገጠ የቤተ ክርስቲያን አገልጋይ የለም ማለት ይቻላል። በአሁኑ ሰዓት ደግሞ የማስተማር አድማሱን አስፍቶ ስፍር ቁጥር የሌላቸው አገልጋዮች ከክፍለ ሀገር ጀምሮ እስከ አዲስ አበባ ድረስ ወደ ኮሌጁ ለከፍተኛ ትምህርት በመጉራፍ ላይ ይገኛሉ። እንግዲህ ለዛሬው ምርቃት የበቃበት ነገር ቅድም በአጭር ጊዜ ውስጥ በአጭር ገለጻ እንደተገለጸው ይሄ ቅድመ አንደኛና አንደኛ ደረጃ ትምህርት ቤታችን የተመሠረተው ዘጠኝ ዘጠና ሰባት ዓመተ ምሕረት አካባቢ ነው። ከዚያ ጀምሮ የአካባቢውን ማኅበረሰብ እያገለገለ ያለ ባለ ሁለታ ትምህርት ቤት ነው። ያው ሁለት ነገሮችን በአንድ ግቢ ስለምናስቀጥል አንደኛው ትልቁና ዋናው በትርጓሜ ትምህርትና በነገረ መለኮት ትምህርት በመደበኛና በተመላላሽ የምናስተምራቸው ደቀ መዛሙርት በአሁኑ ሰዓት ወደ 3000 የሚደርሱ ናቸው ማለት ነው። ከዚሁ ጋር ተደርቦ ደግሞ ይሄ አጸደ ሕጻናት ትምህርት ቤት ቅድመ አንደኛውና አንደኛ ደረጃ ከአንደኛ እስከ ስምንተኛ ክፍል የአካባቢውን ማህበረሰብ ልጆች ተቀብለን እናስተምራለን። እንግዲህ በዚህ ሂደት ውስጥ ብዙ የምንፈተንባቸው ነገሮች አሉ። በኢኮኖሚ በምን፣ ስለዚህ ትምህርት ቢሮ ከዛሬ አምስት ዓመት ስድስት ዓመት በፊት ጀምሮ የትምህርት ቤትን ስታንዳርድ አሟሉ፣ እነዚህ እነዚህም ነገሮች ይሟሉ። አንደኛው ግንባታ ማሟላት አለባችሁ፣ ማለትም የሚያስፈልጉ ክፍሎችን በግንባታ መስራት አለባችሁ። አሁን የትምህርት ጥራትን ከማስጠበቅ አንጻር እንደቀደመው ቆርቆሮ ቤት ሰርቶ ልጆችን ሰብስቦ ማስተማር የለም። ሌላ ቀርቶ በተጓዳኝ አገልግሎት የሚሰጥበት ነገር ሁሉ በግንባታ መካሄድ አለበት ወይም በብሎኬት ወይም በሸክላ ከዚህ አንጻር ይሄ ጥያቄ ደግሞ በወቅቱ በኮሌጁ የተመለሰ ጥያቄ አልነበረም። ከኔ በፊትም የነበሩ ኃላፊዎች በዚህ ነገር ሲቸገሩ እንደኖሩ የኮሌጁ ታሪክ ያስረዳናል ማለት ነው። በዚህ አመት ግን የመጨረሻ ቀይ መስመር ውስጥ ደረስንና ይህን ካላሞላችሁ በ2018 የትምህርት ዘመን ማስቀጠል አትችሉም። ነው የዚህ ኮሌጅ ትልቁ ማነቆ፣ ትልቁ ፈተናችን የበጀት እጥረት ነው። ይህ ከዋናው ከቅዱስ ሲኖዶስ ጀምሮ ከጠቅላይ ቤተክነት ጀምሮ የሚታወቅ ሀቅ ነው ማለት ነው። ምክንያቱም የው ግቢያችሁን እንደምታዩት ነው፣ ለልማት የበቁ ብዙ የገቢ ምንጭ የሆኑ የልማት ስራዎች የሉንም። እንግዲህ ወደፊት እግዚአብሔር ቢል አሁን የተቻልነውን ያህል እየተንቀሳቀስን ነው ያለ ባለን ግቢም ወይም ደግሞ ይዞታ ላይም አንዳንድ ልማቶች እየሞከርን ነው ያለ ነው እንግዲህ ገቢ እናስገኛለን ብለን ማለት ነው። እስካሁን ድረስ ከጠቅላይ ቤተ ክነት ከምትላክ ትንሽ በጀት እዚህም አንድ ጥቃቅን እዚህ ግባ የማይባሉ ተከራይተው ገቢ የሚያስገኙ ጥቃቅን ነገሮች አሉ። ከዚህ በስተቀር በግቢያችን ከመቶ በላይ አዳሪ ተማሪ አለ፣ ሁሉን ችለን የምናስተምራቸው ማለት ነው። ከዚህ አንጻር የኮሌጁ ዋና አንገብጋቢ ጥያቄ የበጀት ጥያቄ ነው። ከዚህ አንጻር ይሄን ቤት ገንብቶ ለስራ ለማዋል ችግራችን የሌላ ነገር ሳይሆን የበጀት ችግር ነበር። ሳንወድ በግድ ግን ይሄ ነገር አቅም አቅቶን ትምህርት ሚኒስቴር ቢዘጋው ለማኅበረሰቡም ለቤተ ክርስቲያንም ለኮሌጁ ሞት ስለሆነ ተሟሙተን በሶስት ወር ውስጥ ሰኔ 30 ነው መሰረቱ የተጣለ። 2017 ሰኔ 30 ያ ማለት ከሐምሌ አንድ ጀምሮ ስራ ቀጠለ ማለት ነው። ስራው ተጠናቆ ስራ የጀመረው እንግዲህ መስከረም ውስጥ ነው ማለት ሁለት ወር ከምናምን ቀን ነው። ከዚህ የሚበልጥ እድሜ የለውም። በጣም የሚገርምም ነው። ለኛም ለራሳችን ይገርምናል። አሁን ዛሬ አዲስ አበባ ሰማይ ጠቀስ ፎቆች የምናይበት ከተማ ስለሆነ መቼስ የተሰሪ በኋላ ይመጣል ነውና አንዳንድ ሰዎች አይተው ብዙ ትልልቅ ቤት አይተው ሰርተው ስለሚያውቁ ሊያነውሩ ይችላሉ። ለዚህ ኮሌጅ አቅም ግን ይሄ ከፎቅ በላይ ነው፣ እግዚአብሔር በሚያውቀው ማለት ነው። እኛ ለውዳሴ ከንቱ ወይም ልንሞገስበት፣ ሌላ ክብር ልናገኝበትም አስበን አይደለም። በዛሬው ዕለት ብፁዕነታቸውን ጠቅላይ ሥራ አስኪያጁንም ያስቸገር ነን፣ ብፁ ሊቃነ አባትም ያስቸገር ነው። አንደኛ ወደ ዲግሪ ደረጃ እንዲያድግ ኮሌጁ ዋጋ ከፍለዋል አባቶች እንዲያውም በ2017 የግንቦት ርክበ ካህናት ስብሰባ ላይ ዋናው የቅዱስ ሲኖዶስ ውሳኔ የቅዱስ ጳውሎስ መንፈሳዊ ኮሌጅ ውሳኔ ነበረ። ወደ ድግሪ የደረጃ እንዲያድግ ተጀምሮ ለአምስት ዓመት የቆመው ፎቅ እንዲቀጥል ወደ 250 ሚሊዮን ብር በቅዱስ ሲኖዶስ ያስፈቀድ ነው ይወሰነው፣ ያለምንም ቅሬታ ያለምን ቅድመ ሁኔታ ነው ቅዱስ ሲኖዶስ ያጸደቀው። ስለዚህ አባቶቻችን ይህንን ኮሌጅ እንደ አይን ብሌን አድርገው እንደሚጠብቁት ያረጋገጥኩት እኔም በራሴ ያኔ ነው ማለት ነው። ከዚህ አንጻር እኛ እንግዲህ ይህንን ትምህርት ቤት ማዘጋት ሳይሆን ማስቀጠል ነው ያለብን፣ መሸነፍ የለብንም በሚል ያለ የሌለንን ኃይል ተጠቅመን ብዙ የኮሌጁን ጥቃቅን ነገሮችም ሆነ ትልልቅ ነገሮችን እያሟላን ያለ ነው። የሚገርመው በሚገርመው በበጎ አድራጊዎች ነው። ይህን እናንተ ጊዜ የኖራችሁ ገብታችሁ በአዳሪ ትምህርት ቤቱ ግቢ ውስጥ ያለውን የተሟላውን ነገር በአርባ ዓመት ታሪክ በአርባ ዓመት ታሪክ ውስጥ ያልተሰራ ስራ ማለት ነው ከደቀ መዛሙት ማደሪያ በእርግጥም ቤቱ ተለውጦ ሌላ ነገር ባንሰራም ማለት ነው። በአማችን ማለት ነው የዮሐንስ ንስሐ ድረገጽ መንፈሳዊ ፕሮግራም የሚባል አለ። ትልቅ ፕሮግራም መንፈሳዊ አገልግሎት የሚሰጥ ማለት ነው። የሱ ባለቤት መስራችም፣ የሀሳቡ ባለቤት የሆነ ዲያቆን ቅዱስ የሚባል በአሜሪካን የሚኖር ልጃችን ከዚህ ቀደም ደጋግመን ምስክር ወረቀትም ቅዱስ ፓትርያርኩ ባሉበትም አበርክተንለታል። እሱ ትልቁን የአንበሳውን ድርሻ ወስዶ ነው በበጎ አድራጎት ትልቅ ገንዘብ ለቆልን እዚህ ይህን ስራ ያሸፈን ነው ማለት ነው። ሲቀጥል ሌሎቹን በጎ አድራጊዎች አሉ፣ አሁን ጊዜ የለንም ስማቸውን አንጠቅስም እንጂ ከዚህ ይሄ ሁሉ ወደ በጎ አድራጊዎች ልመና ያስገባን የበጀት እጥረትና ችግር ነው። በመመገቢያ አዳራሹን ብትሄዱ የደቀ መዛሙርት ምግብ የሚበሰልበት ሁሉ ቤት ውስጥ ብትገቡ ያሉትን ነገሮች ሁሉ በእርዳታ አስተባብረን በመስራት በእርዳታ አስተባብረን በመስራት ሌላ ቀርቶ ያን ጫካ አስመንጥረን እንኳን ልማት ለማሳየት ለማስሞከር እንኳን የልመና ያክል ነው። ያዳገት ያያችሁት ቋጠይ ድንጋይ ያለበትም ራሱ በማሽን አርሶ ያንን ደፍሮ ልማት ለማልማት በጣም ከባድ ነው። ቦታው ያልተለመደም ስለሆነ ማለት ነው። ከዚህ አንጻር ብዙ ነገሮችን የማይደፈሩ ነገሮችን ለመድፈር ሞክረናል። ስለዚህ ይህንን ትምህርት ቤት ስናሰራ በራቸው የሚታዩ ናቸው። በቁጥር ውስጡ ግን ውስጡ ውስጡን ስንሄድ 17 ክፍል ነው ቤቱ የተሰራው፣ ኮንትራክተሩ ባወጣው ዲዛይን መሰረት አይደለም ትምህርት ቢሮ የሰጠው ስታንዳርድ አለ። በዚያ መሰረት እንዲያርጋችሁ ስሩ ነው። እዚህ ውጭ የምታያቸውን ከውስጥ ወለል ውጭ ያሉትን የምታያቸውን መግቢያዎችን ሁላ እንኳን ትምህርት ቢሮ በሰጠው ስታንዳርድ ነው። ከዚህ ውጭ አንቀበልም ስላሉን፣ እኛ በደረጃ እንደተለመደው ልንሰራ ነበር ማለት ነው። ልክ ይሄ ጣራውንም ስታዩት፣ በረንዳውን ስታዩት፣ ዙሪያውን ስታዩት በስታንዳርድ መሰረት ነው። እሱንም መጥተው ሶስት አራት ጊዜ ባለሙያዎች ተፈራርቀው ነው ነጥብ ሰጥተውበት አሁን ትምህርት ቤቱ ለመቀጠል ይችላል ብለው መቶ ፐርሰንት። በዛሬው እለትም ከትምህርት ቢሮ ከክፍለ ከተማ በትምህርት ቢሮም ከወረዳ ትምህርት ቤቶም ተወካዮችን ጠርተናል። ተቀራርበን ነው የምንሰራው። እነሱም በብዙ መንገድ ረድተውናል። በእርግጥ እግዚአብሔር በሚያውቀው ትምህርት ቤቱ እንዲቀጥል፣ ምክንያቱም መልካም ምድሩ ለትምህርት ቤት የተመቸ ነው። ያው ይሄ ግቢ ይታወቃል። ዛሬ ብዙ ትምህርት ቤቶችን ስታዩ በጣም እጅግ በሚገርም ደረጃ ነው ከተማ ውስጥ ያሉት የበሬ ግንባር የማያህል ቦታ ላይ ነው፣ አይደል? እኛ ደግሞ ሰፋ ዘና ያለ ለሁሉ ምቹ የሆነ ግቢ ስላለን በዚህ ትምህርት ቢሮ ማድናቂ ነው። ይሄን ቦታ ግን በኢኮኖሚ እጥረት ብቻ እነዚህ ነገር ባለማሟላታችን ብዙ ተገምግመን ነበር። ይዘጋል ተብሎ እስከ ኃላፊዎች መነገር የደረሰውን ነፍስ ዘርተን ነፍስ ቀጥለንበት ዛሬ ላይ አድርሰን በዚህ ሁኔታ ዛሬ ላይ ይሄንን ለማድረግ ችለናል። በዚህ እግዚአብሔር እናመሰግናለን። ከአምስት ዓመት በላይ ሲንከባለል የመጣ ነው። ግባቶችም አሉ፣ የውስጥ ግባቶች። አሁን እነዚህ የተሰሩ ክፍሎች የሚያስፈልጋቸው ማቴሪያል አለ፣ ግባት አለ። ያው ለትምህርት ጥራቱ የሚያስፈልጉ እንትኖች የታወቁ ናቸው። ዝርዝር ነገራቸውን መናገር አይጠበቅብንም። ነው አሁን ይሄ አገልግሎት ተጨማሪ አገልግሎት የሚሰጥበት ነው። በቀጥታ ተማሪዎች ገብተው በክላስ የሚማሩበት አይደለም። የሚገርመው ነገር እንግዲህ ከመምህራን ስታፍ ጀምሮ ከኃላፊዎቹ ቢሮ ጀምሮ ከቤተ መጻሕፍት ጀምሮ ከራ ላብራቶሪ ክፍል ጀምሮ ልዩ ልዩ እያንዳንዱ ስራ ያለው ይሄ ለዚህ ይሄ ለዚህ ይሄ ለዚህ ተብለው ተደርድረው የተቀመጡ ናቸው። ስለዚህ ይሄንን በግንባታ ባንሰራ ኑሮ በ2018 ዓመተ ምህረት ይሄ ትምህርት ቤት ተዘግቷል፣ አይቀጥልም ማለት ነው። በዚህ ከመንፈሳዊ ኮሌጁ ጎን በጎን ይህን ዘመናዊ ትምህርት ኮሌጁ ሲያስጀምር አጸደ ሕፃናት ማለት ነው እና ከአንደኛ እስከ ስምንተኛ ክፍል ከአንደኛ እስከ ስምንተኛ ክፍል ነው። የአካባቢው ማህበረሰብ እንደምታውቁት ብዙ ሰው በዝቅተኛ ኑሮ የሚኖር ነው። እኛ የምናስከፍለው ክፍያ ከሌሎቹ የሚያስመርጠን ይሄ ነው። በትምህርት ጥራትም ቢሆን በየዓመቱ ብዙ ልጆች በደረጃ ወጥተው ከሌሎቹ ተመሳሳይ ትምህርት ቤቶች ጋር የምንወዳደርበት ነጥብ ሁሉ እናገኛለን፣ ከፍተኛ ውጤት በማስመዝገብ ማለት ነው። እንግዲህ ትልቁ ነገር የግንባታ ክፍተት ነበር። የእኛም የሚያስወቅሰን አንዳንድ ግባቶችም በየትኛውም ደረጃ እንደሚጠየቅ ሁሉ አሟሉ እንባላለን። በየበጀት ዓመቱ እናሟላለን። ይህንን ቤት ግን ሰርቶ በአቅም በዚያን ወቅት ማቅረብ ወይም ስራ ላይ መዋል ስለአቃታቸው ተንከባሎ እኛው ላይ ነው ሸክሙ የመጣብን ማለት ነው። ማንችለው ሸክም እኛው ላይ ነው የወደቀው ማለት። ሌላ ቀርቶ ይህን ቤት ለማሰራት ብዙ በጎ አድራጊ ድርጅቶችና ባለሀብቶችን ያልዳሰስንበት ያልገባንበት የለም። ቃል ቢገቡልን እንኳን በሁለት ዓመት በሶስት ዓመት መጥተው ይህን ህንፃ ማስገንባት አይችሉ። ከዚህ የተነሳ ሳንወድ በግር እየመረረንም ካለችን ነገር ላይ ወጥበን ያውም ደግሞ ጊዜ በመቆጠብ ወጭ በመቆጠብ እንዲህ አይነት ቤት ሰርተን ለዛሬ አገልግሎት አብቅተናል እንጂ ሲንከባለል የመጣ ዕዳ ነው እኛ ላይ የወደቀው። እውነት ለመናገር ብዙ ስራ ለማሊ ቀባባሱም ቅድም ለመግለጽ እንደሞከሩት ማለት ነው። እንግዲህ ይሄ ኮሌጃችን ዛሬ እግዚአብሔር ረድቶን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አባታችን አቡነ ሳዊሮስ እንግዲህ ገና በዘመናቸው ስራ በጀመሩበት ዓመት መጥተው ይህንን ስለጎበኙት በታሪካቸው አንድ አሻራ ያስቀምጣሉ ብለን ሙሉ ተስፋ አለን የዚህን ኮሌጅ ችግር በመቅረፍ ደረጃ በታሪካቸው ደግሞ እሳቸው ብዙ ነገር የታዘቡትም ያዩትም የተገነዘቡትም ነገር አለ ብዬ ተስፋ ስለማደ አሁን የዛሬዋን ቀን በብዙ በብዙ የሥራ ብዛት ተወጥረው እንደነበረ እናውቃለን። እንደው ለአፍታም ቢሆን ደርሶ እግረወት ተረግጡ ይሄድ በዘመን ወት ብለን ያለ ስለዚህ እግዚአብሔር ይረዳናል ብለን ተስፋ እናደርጋለን። እንደገና ደግሞ ያው የቅዱስ ሲኖዶስ አባላት አባቶችም አብረው መጥተው አይተዋል። እንግዲህ አንዳንድ ጊዜ መቼስ ወጣ ብሎ ማሰብና መናገር የተለየ ነገር ነው። መጥቶ ቦታው ላይ ደግሞ ረግጦ ማየት የተለየ ነገር ስለሆነ ስለዚህ እኛ ትልቅ ነገር አድርገን የምንለው መቼስ ቤተክርስቲያንን ወክለን የምንሰራ ሰዎች የቤተክርስቲያን ተላላኪዎች ወይም መልእክተኞች፣ አገልጋዮች እስከሆነን ድረስ በታሪካችን ሁላችንም የምንችለውን አንድ ነገር ሰርተን ማለፋችን የሚጠበቅ ስለሆነ ነው። እነከሌ ስላበላሹት፣ እነከሌ ስላቆዩት፣ እነከሌ እዳ ስለሆነ ተብሎ የምንገፋው ስራ ባለመኖሩ እንጂ እውነት ለመናገር እኛ ይህን ትምህርት ቤት ቅድም እንደተነገረው፣ እንዳው ለኮንትራት ሰጥተን ወይም ደግሞ ለሌላ ባለሀብት አከራይተን ቁጭ ብለን በወር ገንዘብ መቁጠር ይቻል ነበር፣ ግን ራሱ ኮሌጁ በማኅበረሰቡ ዘንድ የሚወደድበት የሚመሰገንበት ስራ ስለሆነ ነው ይህን ያህል ዋጋ የከፈልንበት ማለት ነው። እኔም ወደዚህ ታላቅ ኮሌጅ መጠታችሁ የብዙ ሊቃውንት መፍለቂያ የሆነውን የቤተ ክርስቲያን የታሪክ መሰረት የሆነውን ኮሌጅ መጠጣችሁ ጎብኝታችሁ ስራችን ሁሉ በመዘገባችሁና ለዚህ በማብቃታችሁ በእግዚአብሔር ስም አመሰግናለሁ። እግዚአብሔር ይስጥልኝ። የተወደዳችሁና የተከበራችሁ ተመልካቾቻችን የታላቁን የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የልማት ስራዎችን አስመልክቶ ወደ እናንተ ያቀረብነው መርሃ ግብራችን ይህንን ይመስል ነበር። ከመርሃ ግብራችን ጋር አብራችሁ ስለቆያችሁ ምስጋናችንን እያቀረብን ቀሪ የቴሌቪዥን መርሃ ግብራችንን እንድትከታተሉ እየጋበዝን እኛ በዚህ እንሰናበታለን።